የዚች ቆንጅዬና መልከ መልካም ወጣት ድንገተኛ የሆነ ህልፈተ ህይወቷ በመሰማቱ በርካቶች በከፍተኛ ሀዘን ውስጥ እንደሚገኙ ያገኘናቸው መረጃዎች ይጠቁማሉም። በተለይ ደግሞ የዱራሜ ከተማ ነዋሪዎች ልባቸው ተሰብሮም የሚያሳዝን ሁኔታ ላይ እንዳሉ ነው የሰማ ነው። የቤተሰቦቿን የወዳጆቿንና የጓደኞቿን ነገርማ መገመቱ ብቻ ቀላል ነው። በዱራሜ ከተማ ከፈለቁ በጎ አድራጊዎች መካከል አንዱ የሆነው ማስተር አብነት ከበደ በዚህ ጉዳይ ላይ የተሰማውን ስሜት በማህበራዊ ሚዲያ ገጹ ላይ አስቀምጦ ተመልክተናል። ማስተር አብነት እንደሚለው ከሆነ ድርብ ሀዘን ሆኖብናል የወጣቷ ሞት በማለት ነው ሀሳቡን ያስቀመጠው። የወጣቷን ሞት የሰሙ በርካታ ኢትዮጵያውያን በማህበራዊ ሚዲያዎች ላይ እንደ ጉድ እየተቀባበሏት ይገኛሉ። የብዙ ሰዎች ጥያቄ የሆነው ታዲያ ይች ልጅ ምን አጋጠማት የሚለው ነው። ወጣቷን በድንገት ህይወቷ እንዲያልፍ ያደረገው ነገር ምክንያቱ ምን ይሆን? ምን አጋጠማት? ማስተር አብነት ከበደ ድርብ ሐዘን በማለት ያስቀመጠበት ምክንያትስ ምንድን ነው? ከዚሁ ጋር ተገናኝቶ በማኅበራዊ ሚዲያ ላይ የላከው አሳዛኝ ደብዳቤውስ ምን ይመስላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከኛም ጋር ስለምትሆኑ እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን እጅግ በሚያሳዝን ሁኔታ በድንገት ህይወቷ እንዳለፈ የተነገረው የዚችን ወጣት ጉዳይ በማንሳት ምንድን ነው የተፈጠረው የሚለውን መረጃ ከጓደኞቿና ከወዳጆቿም ያገኘነውን መነሻ በማድረግ ወደ እናንተ ልናደርስ ነው። እንዲህ የተገናኘ ነው ጌታቸው በላይ ደግሞ አብሬያችሁ ቆይታ አደርጋለሁ። እስከ መጨረሻው ከእኛ ጋር ሆኖ ወደ ዝግጅቱ እንሻገር። የቅርብ ጓደኞቿና ወዳጆቿ ቤዝ እያሉ ነው የሚጠሯት። ወጣቷ ተወልዳ ያደገችው በርካቶችን ለበጎ ስራ በማዘጋጀት እና በማፍለቅ የምትታወቀው በደቡብ ኢትዮጵያ አካባቢ የምትገኘው በዱራሜ ከተማ ነው። በዚች ከተማ ስታድግ ታዲያ እንደ ሌሎቹ ጓደኞቿ፣ እንደ ወዳጆቿ እንዲሁም ደግሞ እንደ አርአይ የምትጠቅሳቸው ታላላቆቿ የሚያደርጉትን የሚሰሩትን መልካም ነገር ሁሉ በማየት ነው እሷም ወደ በጎ ስራው የተቀላቀለችው ቤዝ። ከልጅነቷ ጀምሮ በቤተሰቦቿ በመልካም እንክብካቤ ያደገች ደስ የምትልና ተወዳጅ ልጅ እንደሆነችም ጓደኞቿ በውስጥ ነግረውናል። ወጣቷ ከጓደኞቿ፣ ከወዳጆቿ እንዲሁም ከሌሎች ሰዎች ሁሉ ተግባቢ፣ ተጫዋች፣ ፍልቅልቅና ሳቂታ እንደሆነችም ነው አክለው የነገሩን። ታዲያ ወደ በጎ ስራ ስትገባም የተለያዩ በመንገድ ላይ የወደቁ ሰዎችን ካላት በማካፈል ከወዳጆቿና ከጓደኞቿም የተወሰኑ ነገሮችን በመቀበል ጭምር እንደነበረም ነው የተነገረን። በኋላ ደግሞ ዕድሜዋ ከፍ እያለ ሲመጣ በአካባቢው በተለያየ ህመም እየተሰቃዩ የሚገኙ ወገኖችን ለማገዝ ከምታውቃቸው ሰዎች ገንዘብ በመጠየቅ በመንገድ ላይ ሳንቲም በማሰባሰብ ለእነዚህ ወገኖች መድረስ የቻለች ወጣትም ነበረች። ቤዝ በበጎ ስራዎች ብቻ ሳይሆን በትምህርቷም ጭምር ጎበዝና ጠንካራ የነበረች ለነገ ህይወቷ ይጠቅመኛል ብላ የምታስበውን ሁሉ እያሳካች እያደረገች የኖረች ወጣትም ነበረች። ከምንም በላይ ደግሞ ለታላቅ ቁም ነገር ደርሳ ለቤተሰቦቿ፣ አለፍ ሲልም በተለያየ መንገድ ለተጎዱ ወገኖች ለመድረስና ራሷንም በበጎ ስራዎች ላይ ወደ ከፍተኛ ደረጃ ለማሸጋገር ህልም የነበራት እንደሆነችም ጓደኞቿ ጨምረው ነግረውናል። በዚህ ታዲያ ዛሬ ላይ ለህይወቷ ህልፈት ምክንያት የሆነ አንድ ነገር ያጋጥማታል። በቤተሰብ ምክንያት የተወረሰም የስኳር ህመም። የስኳር ህመሙ ከእለት ወደ ዕለት እየጨመረባት ቢመጣም እሷ ግን በንብራት ጠንካራ መንፈስ የተነሳ በሽታውን ተቋቁማ እስከ ዛሬ እንደቆየች ተነግሮናል። ህመሙ እንዳይባባስባትናም የተለየ ጉዳትም እንዳያደርስባት በብዙ መንገዶች ጥንቃቄ ስታደርግ እንደነበረችም ነው እንዲሁ መረጃዎቹ የሚጠቁሙት። በእንዲህ አይነት ሁኔታ የነበረችው ቤዝ ከዱራሜ ከተማ ተነስታ ወደ ሐዋሳ ከተማ ለትምህርት ነበር ያቀናቸው። በዚያም የፋርማሲ ትምህርቷን ስትከታተል እንደነበር እንዲሁ መረጃዎች አክለው ጠቁመውናል። ሰሞኑን ታዲያ ለህይወቷ ህልፈት ምክንያት ይሆናል ተብሎ ያልተጠበቀ ነገር ተፈጠረ። ጥርሷ ላይ የተወሰነ ህመም ያጋጥማትና ወደ ሆስፒታል ታቀናለች። ጓደኞቿ እንደነገሩን ከሆነ ጥርሷ ላይ የተፈጠረው ህመም ከስኳር ህመሙ ጋር የሚጋጭ በመሆኑ ወደ አይሲዩ ክፍል እንድታመራ እንደተደረገች ነው የነገሩን። ይህ ሁኔታ እየተባባሰ ቢመጣም ህይወቷን ግን እስከ ማሳጣት የሚያደርስ ነው ብለን አልገመትንም ነበር ይላሉ። ጓደኞቿም ቤዝ የተፈቀደላት ዕድሜም እቺ ሆነችና ሳይታሰብ በትናንትናው ዕለት ህይወቷ ማለፉ ተነገረም። በዛሬው ዕለት ደግሞ አስከሬኗ ከሐዋሳ ከተማ ተነስቶ ወደ ዱራሜ አቅንቷል። አስከሬኗ ወደ ከተማው ሲገባም በርካታ የዱራሜ ከተማ ነዋሪዎች ወደ አደባባይ በመውጣት አቀባበል አድርገው ሸኝተዋታል። ነገርየው እጅግ የሚያሳዝን ሆኗል። ከዚሁ ጋር ተገናኝቶ ነው እንግዲህ ማስተር አብነት ከበደ የሐዘን ደብዳቤውን የላከው። ምን ይላል እንመልከተው። እንዲህ አይነት ሐዘን እጅግ ልብ ይሰብራል ይላል አብነት በመልካም ስራዎቿ ለብዙዎች ደርሳለች። የታመሙትንም አሳክማ በሕይወትም ለመኖራቸው የተስፋ ብርሃን ለኩሳለች በማለት ከዚህ ቀደም በተለያዩ የበጎ አድራጎት ሥራዎች የተሳተፈችበትን ሂደት ይደግፋል። ስለ መልካምነቷ እኛ ሕያዋን ምስክሮች ነን፣ ጨካኝ ሞት ግን በድንገት ነጠቀን በማለት ነው አብነት የሚናገረው። ወጣትነቷን ለሌሎች አኑራ እኛ ግን እንደ አቅማችን ለመልካምነቷ ብሎም ከሰብአዊነት የመነጨ ድጋፍ ለማድረግ እንኳን እድል ሳናገኝ እንዲሁ በድንገት ሞት ቀደመን በማለት ሐዘኑን ይገልጻል። በእንዲህ አይነት ሁኔታ ህይወቷ በማለፉ ለእኛ ድርብ ሐዘን ነው ይላል ማስተር አብነት። ምክንያቱም ለእሷ ማድረግ ያለብንን በጎ ነገር ሁሉ ሳናደርግ እንዲህ ስላመለጠችን አዝነናል በማለት ነው ድርብ ሐዘን የሚለው አገላለጹም ልብ ይሰብራል ይላል አብነት። ይቀጥልናም ለቤተሰቦቿ፣ ለወዳጆቿ፣ ለዘመዶቿና መልካም ልብ ስላላቸው በሙሉ መጽናናትን እመኛለሁ በማለት ነው። በማህበራዊ ሚዲያ ገጹ ላይ ሐሳቡን ያስቀመጠው ማስተር አብነት ከበደም ዘመን የተባለ አስተያየት ሰጪ ሲናገር ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ በማለት የመጽሐፍ ቅዱስን ቃል በመጥቀስ የሰው ልጅ የቆመ ቢመስልም እንኳን እንዲሁ ግን ወዳቂና ሟች እንደሆነም ሐሳቡን ያስቀምጣል። የዚችን ወጣት ሞት በቀላሉ ለመቀበል ያልቻሉት ቤተሰቦቿ ደግሞ በከፍተኛ ሐዘን ውስጥ እንደሚገኙ ያገኘናቸው መረጃዎች ይጠቁማሉም። ነፍስ ይማርልን፣ ቤተሰቧንም መጽናናትን ይስጥልን የሚዲያችን ሐሳብ ነው። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን የወጣቷን ህልፈተ ህይወት አስመልክቶ የወጡ መረጃዎችን አሰባስበን በእንዲህ ያለ መንገድ አቀርብንላችሁ። ተጨማሪ መረጃዎችን እንዲሁ በማጠያየቅ ወደ እናንተ ለማቅረብም እንደምንሞክር ልንነግራችሁ እንፈልጋለን። ጌታቸው በላይ ደግሞ አብሬያችሁ እንዲቆይ ታደርግ ያለው በሚቀጥለው እስክንገናኝ ቸር ቆዩልን።